ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የግብርና ቢዝነስ ሲሆ ነው። አዘጋጅና አቅራቢ ካሳሁን መሸሻ ነኝ። ቀደም ባለው ቪዲዮ እንዳጋራኋችሁ በሰላሳ ቀፎ የሚጀምር መለስተኛ የንብ እርባታ ቢዝነስ የአዋጭነት ጥናት ቀለል ባለ መልኩ ለማቅረብ ሞክሬያለሁ። እንደተማራችሁበትና ልምድ እንደቀሰማችሁበትም ተስፋ አድርጋለሁ። በዛሬው ዝግጅቴ ለዚሁ ስራ ያገለግል ዘንድ የንብ እርባታ ቢዝነስ ለመጀመር ምን ያስፈልገናል? የሚለውን ነገር አጠር አድርጌ ለማቅረብ ሞክራለሁ። ላይክ ሼርና ሰብስክራይብ እያደረጋችሁ ለብዙ ይደርስ ዘንድ እንድታደርጉ ከወዲው እየጠየኩኝ ቀጥታ ወደ ዝግጅት ይሄዳለሁ ማለት ነው። የንብ እርባታ ቢዝነስ ለመጀመር በመጀመሪያ ማወቅ ያለብን ስለ ንብ እርባታው ባህሪያት፣ ንብ እርባታ ማለት ምኑ እንደሆነ ማንበብ ይኖርብናል፣ መጠየቅ ይኖርብናል ወይም ሰዎች ባለሙያ ማማከር ይኖርብናል ማለት ነው። መጠነኛ የሆነ እውቀት ያስፈልገናል ማለት ነው። ሌላው ምንድን ነው? የማንቢያ ቁሳቁሶችን ለመግዛት ቀፎ ለመግዛት የሚያገለግል መነሻ ወረት ወይም ካፒታል ያስፈልገናል ማለት ነው። ይሄ እንግዲህ የሚወሰነው እንደየ እርባታችን እቅድ ወይም ዝርዝር እቅድና ልንፈጽመው ያስብነው ነው ልናሳክ ያስብ ነው ግብ ታሳቢ ያደረገ ይሆናል ማለት ነው። ስለዚህ በአስር ለመጀመር ምንችል ከሆነ በ15 በ20 በ30 በ50 በመቶ እያል እቅዳችንን መሰረት ያደረገ ካፒታል ያስፈልገናል ማለት ነው። የሚመከረው ግን በንብ እርባታ ስራ ላይ በጣም ያልተጋነነ ቁጥር መለስተኛ የቀፎው ቁጥር 20፣ 30 ሊሆን ይችላል ከዛ ባልበለጠ ብንጀምረው ትምህርት እያገኘንበት ልምድ እየቀሰምንበት ከዛ እያሰፋው ነው የምንሄድ እድል ስለሚኖር ብዙ ልምዶችን እየቀሰምንና ና እየተማርንበት እንሄዳለን። በቀላሉም ግንዛቤውን እያሰፋን ለቀጣይ ሰፋ ያለ በኢንቨስትመንት መልኩ ልንሰራበት የምንችለው እድል ያግዘናል ማለት ነው። እንደ ልምድ ሆኖ ሌላው የማንቢያ ቦታ የማንቢያ ቦታ እንግዲህ ንብ እርባታ እንደ ከብት፣ እንደ ዶሮ ወይም እንደ ሌላው እንስሳ ዝም ብሎ ከተማ ውስጥ ወይም ያገኘንበት ቦታ የሚረባ አይደለም። ከፍተኛ ጥንቃቄ የሚፈልግ ነው። ከእንስሳትና ከሰው ንክኪ የተጠበቀ መሆን ይኖርበታል። ሕፃናትም እንስሳት የማይተናኮሉበት፣ የንብ ጠላቶች የማይበዙበት ሊሆን ጫጫታ፣ ወከባ፣ ብዙ ነገር አለመረጋጋት ያለበት አካባቢ ባይሆን ይመረጣል። ልምላሜ ያለበት ውሃ በአካባቢ ያለበት ውሃ ልናቀርብ የምንችልበት ዕድል ይኖራል። ነገር ግን ያለበት ቢሆን ተመራጭ ይሆናል ማለት ነው። ሌላው ምንድነው? በአካባቢ ላይ ይህንን መንጋ ሊኖር ይችላል አይችልም የሚለውን ነገር ማጣራት ይኖርብናል ማለት ነው። ጥናት መለስተኛ ጥናት ያው ስለምናደርግ ማለት ነው። ሌላው የቀፎች አቅርቦ ሽግግር የዘመናዊ ባህላዊ እነዚህ እንግዲህ ቢቻል ቢቻል በሽግግርና ባህላዊ ጀምረ ነው፣ ከዛ ወደ ዘመናዊ ማሳደጉ ይመከራል። ምክንያቱም ያለንን ካፒታል ውስን ከሆነ የዘመናዊ ቀፎ ብዙ ማቴሪያሎችን ወይም ኢኩፕመንቶች መሳሪያዎችን ስለሚፈልግ ብዙ ካፒታላችንን ሊይዝብን ይችላል። ስለዚህ እንደ ማጣሪያ ያሉ እንደ የንብ ሰብ መጋገሪያ ወይም ካስቲንግ ሞልድ እነዚህ እነዚህ ብዙ ወጪ ያስወጣ ነበር ረድ የመሳሰሉት ብዙ ስለምናወጣ ገንዘባችን ሊይዝብን ይችላል። ስለዚህ እየሰራን ወደፊት ወደ ዘመናዊ መምጣት የምንችልበት እድሉ አለ። የካፒታል እጥረት ያለብን ሰዎች ማለት ነው። ወይም ቢዝነስ መስራት ፈልገን ካፒታል እጥረት ያለብን ግለሰቦች ማለት ነው። ሌላው ምንድን ነው? አልባሳት ግድ ይላል። ንብ እርባታ ስናስብ ያለ አልባሳት የሚሰራ አይደለም። ንብ ከፍተኛ የሆነ ጥቅም እንዳለ ሁሉ ከፍተኛ የሆነ አደጋም አለ። ምንድነው ፕሮፐርሊ ማኔጅ ማድረግ አለብን። ስለዚህ ያን ማድረግ እስካልቻለ ድረስ ንቦች በሰዎች ሕይወት ላይ በእንስሳት ላይ አደጋ ሊያደርሱ ይችላሉ። ስለዚህ ጥንቃቄ ያስፈልጋል። ለብሰን ነው የምንሰራው ማታ ስለሆነ አስፈላጊውን ነገር ማሟላት ተገቢ ይለናል ማለት ነው። ሌላው መለስተኛ መሰረተ ልማት ለምሳሌ ሰፋ ያለ ከሆነ መንገድ፣ እንደ ውሃ ቢኖር እዛ አካባቢ መብራት ቢኖር ጥሩ ነው ግን ያን አክል የግድ ነው ብለን አንወስድም የግድ ነው ብለን አንወስድም፣ ስራውን ለመስራት ማለት ነው። ስለዚህ በዚህ መልኩ አካባቢያችንን ካየንና ካጠናን በኋላ የንብ እርባታ ስራውን መጀመር እንችላለን ማለት ነው። እንግዲህ ንብ እርባታ ላይ መለስተኛ ስልጠና ወይም ክህሎት ያስፈልገናል። ሌላው ከባለሙያ ጋር እየተማከርን እንሰራለን። ንብ ባህሪ ማወቅ አለብን። ንቧ ምንድን ነው፣ ምን ባህሪ ያላት፣ የንቡ መንጋ ምን ባህሪ ያለው፣ በንብ መንጋው ስንት ቤተሰቦች አሉ፣ እነዛ እንዴት ማየት እንችላለን የሚለውን እንቀጥላለን ማለት ነው።